ዛሬ ወደ አንድ አስደናቂና ልብ አንጠልጣይ ታሪክ እንወስዳችኋለን። ቻናሉን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን አይዘንጉ። በእስራኤል ታሪክ ውስጥ ከነበሩት ታላላቅና አስደናቂ ጀግኖች ውስጥ የሆነውን በአንድ ወቅት ስሙ ሲጠራ ፍልስጤማውያንን እንደ ቅጠል ያረግፍ የነበረውን የሳምሶንን ታሪክ ልናካፍላችሁ ተዘጋጅተናል። ታሪኩ የሚጀምረው እስራኤላውያን ለ40 ዓመት በፍልስጤማውያን ቀንበር ስር ሲማቅቁ በነበረበት የጨለማ ዘመን ነው። በጾርአ በምትባል ከተማ ከዳን ነገድ የሆነ ማኑሄ የሚባል አንድ ሰው ይኖር ነበር። የማኑሄ ሚስት መካን ስለነበረች ልጅ አልነበራቸውም። አንድ ቀን የእግዚአብሔር መልአክ ተገልጦላት እንዲህ አለች። አንቺ መካንና ልጅ የሌለሽ ነሽ፣ ነገር ግን በቅርቡ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ እንዲህ የወንጠጅ ወይም ሌላ የሚያሰክር መጠጥ እንዳጠጪ፣ ርኩስ ነገርም እንዳትበይ ተጠንቀቂ። የምትወልጅው ልጅ ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና ራሱን በፍጹም ምላጭ አይነካም። እርሱም እስራኤልን ከፍልስጤማውያን እጅ የማዳን ሥራ ይመራል። ሴትዮዋ በደስታና በመገረም ለባሏ የመልአኩን መልእክት ነገረችው። ማኖሄም ልጁን እንዴት ማሳደግ እንዳለባቸውና መልአኩን እንደገና ጠርቶ እንዲያስተምራቸው ወደ እግዚአብሔር ጸለየ። እግዚአብሔርም የማኑሄን ጸሎት ሰምቶ መልአኩ ተመለሰ። ማኑሄም ቃል ሲፈጸም የልጁ ሕይወትና ስራ የሚመራበት በደንብ ምን መሆን አለበት ሲል ጠየቀ። መልአኩም የማኑሄ ሚስት እንዲፈጽምላት ያዘዛትን ሁሉ በድጋሚ ነገራቸው። ብዙም ሳይቆይ የማኑሄ ሚስት ወንድ ልጅ ወለደች። ስሙም ሳምሶን ብለው ጠሩት። ሳምሶን ሲያድግ እግዚአብሔር ባረከው። የእግዚአብሔር መንፈስም በጾርአና በአንጾቂያ መካከል ባለችው በመሐናዳን ያንቀሳቅሰው ጀመር። ሳምሶን ጎልማሳ በሆነ ጊዜ ወደ ትምና ወርዶ አንዲት ፍልስጤማዊት ሴት አየ። ወደ ቤቱም ተመልሶ ለወላጆቹ በትምና አንዲት የፍልስጤማዊት ሴት አይቻለሁና አሁን እርሷን አምጥታችሁ ዳሩኝ አላቸው። ወላጆቹ ፍልስጤማውያንን እንዲያገባ በመፈለጉ ተበሳጭተው በዘመዶችሽ ወይም በሕዝባችን ሁሉ መካከል ተቀባይነት ያላት ሴት የለችምን ሚስት ለማግኘት ወደዚህ ያልተነገረ ፍልስጤማያን መሄድ አለብህ አሉት። ሳምሶን ግን እርሷን ዳሩልኝ፣ ለእኔ ትክክለኛው እርሷ ናት ሲል አጥብቆ ተናገረ። ይህን ነገር እግዚአብሔር ከፍልስጤማያን ጋር የሚጋጭበትን አጋጣሚ ይፈልግ ስለነበር ከእርሱ እንደሆነ ወላጆቹ አላወቁም ነበር። ሳምሶን ወደ ትምና በሚወስደው መንገድ ላይ አንድ የአንበሳ ደጎል ገጠመው። የእግዚአብሔር መንፈስ በኃይል ወረደበት። አንበሳውን እንደ ጠቦት ግልገል በባዶ እጁ ቀደደው። ነገር ግን ያደረገውን ለአባቱ ሆነ ለእናቱ አልነገራቸው ነበር። በኋላም ሴትዮዋን ሊያገባ ሲመለስ የአንበሳውን በድል ለማየት ዘወር አለ። በውስጡም የንብ መንጋና ጥቂት ማር አየ። ማሩን በእጁ አውጥቶ እየበላ ሄደ። ወላጆቹንም ሲቀላቀል ጥቂት ሰጥቷቸው ለእነርሱም በሉ። ነገር ግን ማሩን ከአንበሳው በድን እንዴት እንደወሰደ አልነገራቸውም። በትምና በነበረው የሰርግ ግብዣ ላይ ሳምሶን ለሰላሳው ፍልስጤማውያን ባንዲራዎቹ እንቆቅልሽ አቀረበላቸው። እንቆቅልሽ ልንገራችሁ አላቸው። በሰባቱ የግብዣ ቀናት ውስጥ መልሱን ከሰጣችሁኝ ሰላሳ የበፍታ ልብስና ሰላሳ መለወጫ ሰጣችኋለሁ አላቸው። መልሱን መንገር ካልቻለችሁ ግን እናንተ ሰላሳ የበፍታ ልብስና ሰላሳ መለወጫ ትሰጡኛላችሁ አላቸው። እነርሱም እንቆቅልሽን ንገረን እንስማ አሉት። እርሱም ከበዩ የሚበላ ወጣ ከጠንካራውን ጣፋጭ ወጣ ሲል መልሰላቸው። ለሶስት ቀናት መልሱን ሊሰጡት አልቻሉ ነበር። በአራተኛው ቀን የሳምሶን ሚስት ባልሽን አግባብተሽ እንቆቅልሽን ፍቺ እንዲነግረን አድርጊ ያለበዚያ አንቺንም አባትሽንም ቤት በሰዓት እናቃጠላለን አሏት። ንብረታችንን ልትዘርፉን ነው ወይስ ወደዚ የጠራችሁን አሏት። የሳምሶን ሚስትም በእርሱ ላይ ወድቃ እያለቀሰች ትጠላኛለህ፣ በእውነት አትወደኝም። ለህዝቤ እንቆቅልሽ ሰጥተሃል ግን መልሱን አልነገርከኝም አለችው። እርሱም ለአባቴና ለእናቴ እንኳን አልገለጽኩም ታዲያ ለአንቺ ለምን እገልጻለሁ ሲል መልሰላት በሰባቱ የግብዣ ቀናት ሁሉ አለቀሰችበት በሰባተኛው ቀን በጣም ስላስቸገረችው በመጨረሻ ነገራት እርሷን በተሯ ለህዝቦቹ የእንቁቅልሹን ፍቺ ገለጸች በሰባተኛው ቀን ፀሐይ ከመጥለቋ በፊት የከተማው ሰዎች ከማር የበለጠ ጣፋጭ ምን አለ ከአንበሳስ የበለጠ ጠንካራ ማን ነው አሉት ሳምሶንም በጊደሬ ባታርሱ ኖሮ እንቆቅልሽን አትፈቱም ነበር አላቸው። የእግዚአብሔር መንፈስ በኃይል ወረደበት። ወደ አስቀሎንም ወርዶ ሰላሳ ሰዎችን ገድሎ ንብረታቸውን ሁሉ ገፎ ልብሳቸውን እንቆቅልሹን ለፈቱት ሰዎች ሰጠ። በቁጣ ተሞልቶ ወደ አባቱ ቤት ተመለሰ። የሳምሶንም ሚስት በግብዣው ላይ ከተገኙት ባልንጀሮቹ ለአንዱ ተሰጠች። ይህን ታሪክ እየተመለከታችሁ እንደሆነ ተስፋ አድርጋለሁ። የሳምሶን ጉልበትና ድፍረት በእርግጥ የሚደንቅ ነው። ገና ብዙ አስደናቂ ታሪኮች ያሉንና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ቀጣይን የሳምሶንን በቀል እርምጃና የሚገጥመውን ፈተናዎች አብረንኒ በኋላም፣ በስንዴ አጨዳ ወቅት ሳምሶን አንድ የፍየል ጠቦት ይዞ ሚስቱን ሊጎበኝ ሄደ። ወደ ሚስቴ ክፍል እገባለሁ አለ። አባቷ ግን እንዲገባ አልፈቀደለትም። በእርግጥ እንደ ጠላሃት እርግጠኛ ስለነበርኩ ለባለንጀራህ ሰጠኋት። ታናሽቷ ይበልጥ አታምርምን? እርሷን ውሰዳታለሁ። ሳምሶንም በዚህ ጊዜ በፍልስጥኤማውያን ላይ በቀል ማድረግ መብት አለኝ፣ በእርግጥም እጎዳቸዋለሁ አለ። ስለዚህ ወጥቶ ሶስት መቶ ቀበሮችን ያዘና ጭራ ለጭራ ጥንድ ለጥንድ አድርጎ አስረ ከዚያም በእያንዳንዱ ጥንድ ጭራ ላይ ችቦ አስሮ ችቦቹን ለኩሶ ቀበሮችን በፍልስጠማውያን የእህል ማሳ ውስጥ ለቀቃቸው። ማሳዎቹ ተቃጠሉ። ተቃጠለ ሰብል ሽታ አየሩም ሞላው። የፍልስጥኤማውያንም የዋይታ ድምፅ ኑሯቸው በእሳት ሲበላ አስተጋባ። ፍልስጤማውያን ይህን ማን አደረገ ብለው ሲጠይቁ የትምና አማቹ ሳምሶን ነው፣ ሚስቱ ለባልንጀራው ስለተሰጠች ነው ተብለው ተነገራቸው። ስለዚህ የፍልስጤማውያን ወጥተው እርሷንም የአባቷንም ቤት በሳት አቃጠሉ። ሳምሶንም እንዲህ ስላደረጋችሁ በእናንተ ላይ በቀሌን እስከፈጽም ድረስ እንደማላቆም እምላለሁ አላቸው። በከፍተኛ ሁኔታ አጠቃቸው፣ ብዙዎችም ፈጃቸው። ከዚያ ወርዶ በኤጣም አለት ዋሻ ውስጥ ተቀመጠ። ፍልስጤማውያን በይሁዳ ሰፍረው በልሄ አጠገብ ተዘረጉ የይሁዳ ሰዎችም ለምን ልትዋጉም መጣችሁ ብለው ጠየቋቸው እነርሱም ሳምሶንን ልናሰው መጥተናል እርሱ በእኛ እንዳደረገው በእርሱም እናደርግበታለን ብለው መለሱ ከዚያም ሶስት ሺህ የይሁዳ ሰዎች ወደ ኤጣም ዓለት ዋሻ ወርደው ሳምሶንን ፍልስጤማውያን ገዞች እንደሆኑ አታውቅም ምነ ምን አደረግብን አሉት እርሱም እነርሱ በእኔ እንዳደረጉት እንዲሁ አደርግባቸዋለሁ ሲል መለሰላቸው እነርሱም አንተን አስራን ለፍልስጤማውያን ልንሰጥ መተናል አሉት። ሳምሶንም እናንተው ራሳችሁ እንደማትገዱልኝ ማሉልኝ አላቸው። ተስማምተናል፣ አናስርህም እና እንሰጥሃለን እንጂ አንገልህም ብለው መለሱ። ስለዚህ በሁለት አዳዲስ ገመዶች አስረው ከአለቱ አወጡት። ወደ ኤሊ ሲቃረብ ፍልስጤማውያን እየጮሁ ወደ እርሱ መጡ። የእግዚአብሔር መንፈስ በኃይል ወረደበት። በእጆቹ ላይ የነበሩት ገመዶች እንደተቃጠለ የተልባ እግር ሆኑ። ማሰሪያዎቹን ከእጁ ላይ ወደቁ። የአህያ መንጋጋ አጥንታ አጥንት አግኝቶም ይዞ ሺዎችን ገደለ። ሳምሶን በድል ቆመ፣ የአህያ መንጋጋ በእጁ እንደያዘ። በአህያ መንጋጋ አህዮች አደረጋቸው፣ በአህያ መንጋጋ ሺዎችን ገደልኳለ። በጣም ስለጠማውም ወደ እግዚአብሔር ጮኸ። እግዚአብሔርም በሌሂ ያለውን ጉድጓድ ከፈተ፣ ውሃም ወጣ። ሳምሶን ሲጠጣ ኃይሉ ተመለሰለት፣ ሕያውም ሆነ። የሳምሶን ታሪክ በእውነትም አስገራሚ ክስተቶች የሞላ ነው። አንድ ሰው ብቻውን ይህን ያህል ነገር ማድረጉ የእግዚአብሔር ኃይል እርሱ ጋር እንደነበረ ያሳያል። ታሪኩ ወደ ፍጻሜ እየቀረበ ነው። ሰብስክራይብ ማድረግና የደወል ምልክቷን መጫናት ዘንጉ። አሁን ደግሞ የሳምሶን ሕይወት ከፍተኛ ሁኔታ የቀየረችው ሴት እናስታወቃችሁ። ከተወሰነ ጊዜም በኋላ የሶሬቅ ሸለቆ ውስጥ ደሊላ የምትባል ሴት ወደደ። የፍልስጤማውያን ገዢዎች ወደ እርሷ መጥተው የታላቅ ኃይሉን ሚስጥር እና እንዴት ልናሸንፈው እንደምንችል እንድታሳየን አባቢው ከዚያም አስረን እናሸንፈዋለን። እያንዳንዳችን አንድ ሺ አንድ መቶ የብር ሰቅል እንሰጥሻለን አሏት። ስለዚህ ደሊላ ሳምሶንን የታላቅ ኃይልን ምስጢርና እንዴት ልትታሰር ልትሸነፍ እንደምትችል ንገሪኝ አለችው። ሳምሶንም ማንም ባልደረቁ ሰባት አዳዲስ የቀስት መስፈንጥሮች ያስረኝ፣ እንደ ማንኛውም ሰው ደካማ ሆናለሁ ሲል መለሰላት። የፍልስጤማውያን ገዢዎች ሰባት አዳዲስ ያልደረቁ የቀስት መስፈንጥሮችን አመጡላት፣ እርሷም አሰረችው ሰዎች በክፍል ውስጥ ተደብቀው ሳለ ሳምሶን፣ ፍልስጤማውያን መጡብህ አለችው። እርሱ ግን ወስፈንጥሮቹን ወደ እሳት ሲቀርብ እንደሚበጠስ ክር በቀላሉ በጣጥሳቸው። ደሊላም አሞኘህኝ፣ ዋሽህኝ አለችው። አሁን ና፣ እንዴት ልትታሰር እንደምትችል ንገረኝ አለችው። እርሱም የራሴን ሰባት ጉንጉኖች ከሸማነው ላይ ካለው ጨርቅ ጋር ጠልፈሽ በችንካር ብታጣብቂው እንደማንኛውም ሰው ደካማ ሆናለሁ ሲል መለሰላት። ስለዚህ ተኝቶ ሳለ ደሊላ ሰባቱን የራሱን ጉንጉኖች ወስዳ ከጨርቁ ጋር ጠለፈችና በችንካራ ተበቀችው። እንደገናም ሳምሶን ፍልስጤማውያን መጡብህ አለችው። ከእንቅልፉ ነቅቶም ችንካሩንና ሸማኔውን ከጨርቁ ላይ ነቀለው። ከዚያም ምስጢርን ሳትነግረኝ እወድሻለሁ እንዴት ትላለህ? ይህ ሶስተኛ ጊዜህን ያሞኝኸኝ የታላቅ የታላቅ ኃይልህንም ምስጢር አልነገርከኝም። እንዲህ ባለህ ልመና ቀን በቀን አስቸገረችው። እስከሞት ድረስም ሰለቸው። ስለዚህ ሁሉንም ነገራት። ጸጉሬ ላይ ምላጭ ደርሶ አያውቅም ከእናቴ ማህፀን ጀምሮ ለእግዚአብሔር የተለየው ናዝራዊ ስለሆንኩ ነው። ራሴ ቢላጭ ኃይሌ ይቀለኛል፣ እንደ ማንኛውም ሰውም ደካ መሆናለሁ አላት። ደሊላም ሁሉንም እንደነገራት ባየች ጊዜ ለፍልስጤማውያን ገዦች አንድ ጊዜ እንደገና ተመለሱ ሁሉንም ነገር ነግሮኛል ብላ ላከችባቸው። የፍልስጤማውያን ገዦች ብሩን በእጃቸው ይዘው ተመለሱ። ጭኗ ላይ አስተኛችሁ። በኋላም ሰባቱን የፀጉሩን ጉንጉኖች እንዲላጨው ሰው ጠራች። በዚህም ልታሸንፈው ጀመረች፣ ኃይሉም ከእርሱ ለቀቀ። ከዚያም ሳምሶን፣ ፍልስጤማውያን መጡብህ አለችው። ከእንቅልፉ ነቅቶ እንደ ቀድሞ ወጥቼ ራሴን ነጻ አውጣለሁ ብሎ አሰበ። ነገር ግን እግዚአብሔር ከእርሱ እንደተለየ አላወቀም ነበር። ፍልስጤማውያን ያዙት፣ አይኖቹን አወሩት፣ ወደ ጋዛም ወሰዱት። በነሐስ ሰንሰለትም አስረው የእስር ቤት እህል እንዲፈጭ አደረጉት። ነገር ግን ፀጉሩ ከተላጨ በኋላ እንደገና ማደግ ጀመረ። የፍልስጤማውያን ግዦች ለአምላካቸው የዳጎን ትልቅ መስዋዕት ሊያቀርቡና አምላካችን ጠላታችንን ሳምሶንን በእጃችን አስረክቦናል እያሉ ሊያከብሩ ተሰባሰቡ። ህዝቡም ባዩት ጊዜ አምላካቸውን አመሰገኑ። በጣም ደስ ባላቸው ጊዜ ሳምሶንን አምጥታችሁ እንዲያዝናናን አድርጉ ብለው ጮኹ። እርሱም ለእነርሱ አከናወነ። በአእማዶቹ መካከል ባቆሙት ጊዜ ሳምሶን የእጁን የያዘውን አገልጋይ ቤተ መቅደሱን የሚደግፉትን አእማዶች እንዲደስሳቸውና እንዲደገፍባቸው አድርገኝ አለው። በአእማዶቹ መካከል ባቆሙት ጊዜ ሳምሶን እጁን የያዘውን አገልጋይ ቤተ መቅደሱ የሚደገፉበትን አዕማዶች እንድዳሰሳቸውና እንድደገፍባቸው አድርገኛሉ። ቤተ መንግስቱ በወንዶችና በሴቶች ተጨናንቆ ነበር። የፍልስጤማውያን ገዥዎችም ሁሉ በዚያ ነበሩ። በጣሪያውም ላይ ሳምሶንን ሲያከናውን የሚመለከቱ ሶስት ሺህ ያህል ወንዶችና ሴቶች ነበሩ። ከዚያም ሳምሶን ወደ እግዚአብሔር እስክሌ ሉዓላዊ ጌታ ሆይ፣ አስበኝ እባክህ፣ አምላኬ አንድ ጊዜ ብቻ አበርታኝ ለሁለቱም ማኞቼ በፍልስጤማውያን ላይ በአንድ ምት በቀል ልውሰድ። ሳምሶንም በቤተ መቅደሱ የቆመባቸውን ሁለቱን ማዕከላዊ አዕማዶች ደረሰባቸው፤ ቀኝ እጁን በአንዱ ግራ እጁን በሌላው አድርጎ ተደገፈባቸው። ሳምሶንም ከፍልስጤማውያን ጋር ልሙት አለ። ከዚያም በሙሉ ኃይሉ ገፋቸው። ቤተ መቅደሱም በገዦቹ እና በውስጡ በነበሩት ሕዝቦች ሁሉ ላይ ወደቀ። ምድሪቱ ተናወጠች። ግድግዳዎች ፈራረሱ። ቤተ መቅደሶችን ሲፈርሱ የፍልስጤማውያን ጩኸት አየሩን ሞላው። በዚህም ሲሞት ከኖረሸት ጊዜ ይልቅ ብዙ ሰዎችን ገደለ። ከዚያም ወንድሞቹንና የአባቱን ቤተሰቦች ሁሉ ወርደው ወሰዱት። መልሰውም በጾርአና በአንጾኪያ መካከል በአባቱ በማኑሄ መቃብር ቀበሩት። እርሱም እስራኤልን ለ20 ዓመታት መርቷል። የሳምሶን ሕይወት እግዚአብሔር ጉድለት ያለባቸውን ሰዎች እንኳን አለማቸውን ለማከናወን እንዴት ሊጠቀምባቸው እንደሚችል የሚያሳይ ኃይለኛ ማስታወሻ ነው። የሳምሶን ያልተለመደ ጥንካሬ ከሰብአዊ ድክመቶቹ ጋር ብቻ የሚነጻጸር ነበር። ሆኖም በመጨረሻ መለኮታዊ ተልኮ ተፈጸመ። በሕይወቱ አማካኝነት ስለ እምነት አስፈላጊነት፣ ስለ ፈተና አደገኝነትና ስለ እግዚአብሔር ፈቃድ የመጨረሻ ሉዓላዊነት እንማራለን። የሳምሶንን አስደናቂ ታሪክ አብረን ስለተከታተላችሁ እናመሰግናለን። ይህ ታሪክ እንደተመቻችሁና ትምህርት እንዳገኛችሁበት ተስፋ እናደርጋለን። ይህ ቻናል ለእናንተ ጠቃሚና አስተማሪ ይዘቶችን በማቅረብ ሁሌም ይተጋል። እንዲህ በሚያ አኒሜሽኖች የመጽሐፍ ቅዱስን ታሪክ እናቀርባለን። ቪዲዮዎቻችን ሲለቀቁ እንዲደርሳችሁ የደወል ምልክቷን መጫን አትዘንጉ። ቪዲዮውን ላይክ ማድረግና ሀሳባችሁን በኮሜንት መግለጽ እንዲሁም ለጓደኞቻችሁና ለቤተሰቦቻችሁ አጋራት አትርሱ። ስለተመለከታችሁ በድጋሚ እናመሰግናለን። በሌላ አስተማሪ ታሪክ በቅርቡ እንገናኝ። ቸር ያግጥመን።